የበልግ ችግኝ ተከላ መርሐ ግብር ማስጀመሪያ ላይ ተገኝተው የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ ችግኞችን በመትከል ደኖችን በመንከባከብና በመጠበቅ የአርባምንጭ ከተማ ውብ ገጽታንና የአባያና ጫሙ ሐይቆችን ሕልውና በዘላቂነት በመጠበቅ ሁሉም የድርሻውን አስተዋጽኦ እንዲያበረክት አሳስበዋል። ደኖችን መጠበቅ የሚለውን በደንብ መያዝ ያስፈልጋል ማለት ነው። ይህን የምናደርገው ለምንድን ነው? አሁን ከተማው እዚህ አርባምንጭ ከተማ የተቀመጠበት አጋሚ ይታያል፣ ተራራው ይሄ ተራራ በታረሰ ቁጥር ይሄ በተራቆተ ቁጥር ከዚህ የሚፈጠረው የተፈጥሮ አደጋዎች በጣም ከፍተኛ ይሆናሉ። ከዚህ በፊት በተናጥል የሚሰራው ስራ ቆሞ የአርባምንጭ ከተማ አስተዳደር፣ የጋሞ ዞን እና የአርባምንጭ ዙሪያ በቅንጅት በጋራ ተቀናሽተን በመመካከር በመነጋገር በዚህ ጉዳይ ላይ በዚህ ልክ ተረርተን እጅ ለእጅ ተያይዘን ከሰራን፣ ይሄን ስራ በየአመቱ ሳናቋርጥ ከቀጠልን ና ሁሉም ሰው አሻራውን ካኖረ በቅርብ ጊዜ ውስጥ የተራቆቱ ደኖችን ወደ ነበሩበት መመለስ እንችላለን። አክለውም የጽድቀት መጠኑን 80 ከመቶ በላይ በማድረስ በማድረስና በዘርፉ የሚስተዋሉ ስንነቶችን በመቅረፍ የአካባቢውን ህልውና ማስቀጠል እንደሚያስፈልግ ተናግረዋል። በ2017 ዓ.ም በበልግ በመኸርና በክረምት 120 ሚሊየን ዘርፈ ብዙ ጠቀሜታ ያላቸው ችግኞችን ለመትከል እቅድ መያዙን የተናገሩት ደግሞ የጋሞ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሀኪም ያየለ ናቸው። በደቡብ ኢትዮጵያ ክልል ርዕሰ መስተዳድር ኢኒሼቲቭ የተጀመረው በሁሉም አካባቢዎች በአንድ ዓመት አንድ ተራራ ማልማት እቅድ ተይዞ እየተሰራ ሲሆን በዞን ውስጥ ካሉ 14 ወረዳዎች የገንታ ተራራ የዚሁ አካል ነው ብለዋል። አቶ ሀኪሜ እዚህ የምናደርገው የመጀመሪያ ዙር ማስጀመሪያ ነው፣ የበልግ አረንጓዴ አሻራ 2017። ስለዚህ አሁን እዚህ አካባቢ ላይ በተለይ በዋናነት ትኩረት አድርገን እየተከልን ያለ ነው። ያው ዘንድሮ አዲስ ሀሳብ በክቡር ክልላችን ርዕሰ መስተዳድር የተጀመረ አለ በሁሉም አካባቢዎች ላይ አንዳንድ ተራራ መልማት አለበት የሚል አላማ ተይዟል። ስለዚህ የጋንታ ተራራ ዘንድሮ ከተያዙ ተራራዎች አንዱ ነው ማለት ነው። 14 ወረዳዎች አሉ። 14ቱም ወረዳዎች 14 ተራራዎችን አቅደዋል። ስለዚህ ከዚህ አኳያ አሁን ዛሬ እዚህ የጋንታ ተራራ አካል የሆነውን እየተከልን ያለ ነው። በ2017 ዓመተ ምህረት ከ57 ሚሊየን በላይ የደን ችግኞችን ለመትከል እቅድ ተይዞ እየተሰራ መሆኑን የጋሞ ዞን ደን አካባቢ ጥበቃና ልማት ጽሕፈት ቤት ኃላፊ አቶ ድክሬ ድላሴ ያስታውቀዋል። በበልግ ወቅት በ38 ሚሊየን በላይ ችግል ለመክተልና ቀሪውን በአንድ ጀንበርና በክረምት ለመትከል ነው እቅዳችን። ከዛ ውስጥ ዛሬ እዚህ ቦታ ላይ እየተክለን ያለ ነው። ወደ አስር ሺህ በላይ ችግኞችን ተከላ አካሂደናል፣ ዛሬ በጋንታ ተራራ ላይ ማለት ነው። ስለዚህ ይሄ ችግኝ እዚህ አካባቢ እንደሚታዩት ከዚህ በፊት እንደዚህ አልነበረም፣ የተራቆተ ነበረ። አሁን ግን ችግኝ በመትከል እንደዚሁም ደግሞ ኢንክብካቤ ስራ በማድረጋችን በተለይ እዚህ አካባቢ አሁን ስካውቶችን ቀጥረን እያስጠበቅን ነው ያለ ነው። ደሞዝ በወር ከፍለን ከከብቶች ከሰዎች ንክኪ ነጻ ሆኖ የተተከለው ችግኝም ይሁን ቀድሞ በቦታው ላይ ያለው አቆጥቁጦ በደንብ እንዲለማ ለማድረግ ነው። አሁን አገግሞ ትንሽ ቀድሞ ከነበረው እየተሻለ እየመጣ ያለበት ሁኔታ ነው ያለው። በችግኝ ተከላ ላይ የተሳተፉ የአካባቢው ነዋሪዎች በሰጡት አስተያየት ችግኝን መትከል ብቻ ሳይሆን ሁሉም በየአካባቢው ተግቶ መንከባከብና መጠበቅ ይገባዋል ብለዋል።